የሰባተኛ ቀን አድቬንቲስት ቤተ ክርስቲያን በእምነት ጉዳይ ብቻ ሳይሆን በማብሬ ጉዳይ ላይም ትኩረት አድርጋ እየሰራሽ መሆኗን የገለጹት የሀዋሳ ከተማ አስተዳደር ጤና መምሪያ የህክምና አገልግሎት ዳይሬክቶሬት አስተባባሪ አቶ ወልደ ሰንበት ዳንኤል የጤናን ችግር የጤና መዋቅር ብቻ ሊወጣው አይችልም ሲሉ ተናግረዋል። አቶ ወልደ ሰንበት ዳንኤል አክለውም የእምነት ተቋማትም ሆነ ከእምነት ተቋም ውጪ ያሉት አካላት ስራቸው አንድ ተግባር ላይ ያላተኮረ ባይሆን፣ ሲሉ አሳስበዋል። በመንፈሳዊ በቃል የሚያገለግሉ አሉ፣ በስጋ ደግሞ በህክምና በተለያየ መንገድ የሚያግዙ አሉ እና እኔ የእምነት ተቋማቶችም ወንጌልን ከማዳረስ ባሻገር ልገሳ፣ በተለያየ መንገድ ልገሳ እየተደረገ ነው ያሉ። ስለዚህ አሁን ውድ የሆነው ደማችን ስንለግስ ሰውን፣ አትርፈናል እርካታን እናገኛለን። ስለዚህ አሁን ሌሎች የእምነት ተቋማቶችም ከዚህ መማር ያለባቸው ምን አደረግኩኝ፣ ምን አስተዋጽኦ አበረከትኩኝ፣ ለህብረተሰቡ ምን አደረግኩኝ፣ ምን አበረከትኩኝ ብለው ከበፊት እየሰሩ ከነበሩበት ወጣ ብለው ተጨማሪ ማህበራዊ ስራም ቢሰሩ፣ ተጨማሪ የጤና አገልግሎት ለጤናው አጋር አካል ቢሆኑልን በቀላሉ ማትረፍ ስንችል የሚሞቱትን የህብረተሰቡ ወገኖቻችንን ማትረፍ እንችላለን። የሰባተኛ ቀን አድቬንቲስት ቤተ ክርስቲያን አባልና የቤተ ክርስቲያኗ ጤና አስተባባሪ የሆኑት አቶ አትክልት ኢሳያስ በበኩላቸው ቤተ እምነቷ ባላት አቅም በማህበረሰብ አገልግሎት ላይ የተሳተፈች እንደምትገኝ ተናግረዋል። ከተመሰረተች 150 ዓመታትን ያስቆጠረችው የአድቬንቲስት ቤተክርስቲያን ከምስረታዋ ጀምሮ የጤናና ትምህርትን ጨምሮ ሌሎች ማህበራዊ አገልግሎቶች ላይ እየተሳተፈች ትገኛለች ያሉት አስተባባሪው ከሚያዚያ 3 ቀን 2017 ዓ ም እስከ ሚያዝያ 11 ቀን 2017 ዓ ም ድረስ በሀዋሳ ከተማ በሚገኘው የአድቬንቲስት ትምህርት ቤት በሰፊው የነፃ ሕክምና አገልግሎት እንደሚሰጥ ገልጸው ማህበረሰቡ ይህንን አገልግሎት በነፃ እንዲጠቀም መልእክት አስተላልፈዋል። በፊታችን አርብ የሚጀምረው እስከ ወዲያኛው አርብ ይቆያል። የሚሰጠው በአድቬንቲስት ትምህርት ቤት ቅጥር ግቢ ውስጥ ነው። በመቀጠል ደግሞ በተለያዩ ቦታዎች የሚሰጣል። ለምሳሌ አዳር የጤና ጣቢያ እና ያው እንደዚህ አውትዶር የማይፈቀድባቸው ሁኔታዎች ሲኖሩ እንደዚህ ባሉ ቦታዎች ይሰጣል። በአብዛኛው በሲዳማ አካባቢም እንደዚሁ ስምንት ቦታዎች እንደዚሁ አይነት አገልግሎቶች አሉና ወገኖች እነዚህን አገልግሎቶች እንዲጠቀሙ በአክብሮት እንጋብዛለን። የበጎ ፍቃድ የሕክምና አገልግሎት ሲሰጡ ያገኘናቸው የሕክምና ባለሙያዎች በሰጡት አስተያየት ሰው መንፈሳዊ ጤንነቱን ለመጠበቅ አካላዊ ጤንነቱ መጠበቅ አለበትም ብለዋል። የጤና ባለሙያዎች ነጻ የጤና ምርመራ ማድረግና ህዝብን ማገልገል ለራስ የተለየ የሆነ እርካታን ይሰጣል ሲሉም ተናግረዋል። ሰው ከመታመሙ በፊት ጤንነቱን መጠበቅ መቻል አለበት። ጤንነቱን ደግሞ የትጋነኝ የሚለውን የሚለው ጤናማ ሆኖ እያለ ወይም ምንም ሳይሰማው ያለበትን ልክ ሊያውቅ ይገባል እላለሁ። ከዛ ባሻገር ደግሞ የጤና ባለሙያዎች ነፃ የጤና ምርመራ ማድረግ ለራስ የተለየ የሆነ እርካታ ይሰጣል፣ ህዝብን እንዲሁም ማገልገል ማለት ነው። በጎ ፈቃደኛ ደም ለጋሾችም በበኩላቸው ሌሎች የእምነት ተቋማትም ህብረተሰቡን በማህበራዊ አገልግሎት በመርዳት ቢሳተፉ ጥሩ ነው ሲሉ ተናግረዋል። ብዙ ሰው ሆስፒታል ሄዶ መታከም የማይችላቸውን ነገሮች እዚህ በነፃ ማግኘት እየቻለ ነው እና ያም ደግሞ ህብረተሰቡን በብዙ እየረዳቸው ነው ብዬ ነው ማስበው ና ስለዚህ፣ በጣም ጥሩ ነገር፣ የሚደገፍ ነገር ነው። ቢቻል በየጊዜው ቢደረግ፣ ና ለህብረተሰቡ ደግሞ እንደዚህ አይነት እድል ቢመቻችለት የሚል ሀሳብ አለ። ይህንን እንድለግስ ያነሳሳኝ ነገር ቢኖር ብዙ እናቶች በሆስፒታል አካባቢ ላይ ሆስፒታል ላይ በወሊድ ጊዜ እንዲሁም በተለያዩ በመኪና አደጋዎች የሚጎዱ የሚሞቱም አሉ። እነዚህን ለማትረፍ ደግሞ ደም ያስፈልጋል። በዛው ልክ ደም በማጣት የሚሞቱን ወገኖቻችንን ለማዳን ብዬ ነው ይሄንን ዛሬ ደም እንድለግስ ያስቀድኩት ማለት ነው።